በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ በክርስቶስ ክርስቲያን የተሰኛችሁ የክርስቶስ ተከታዮች ምእመናን ወምእመናት ከሁሉ በማስቀደም እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በጤናና በሕይወት አደረሳችሁ። አደረሰን። አሜን ወይቤልወን ምንተ ታስሳሁ ለሕያው ምስለ ምውታን ተንሥአ ይሃሎ ዝየሰ። እነሱም እንዲህ አሏቸው ሕያውን ከሙታን ጋር ለምን ትሹታላችሁ? ተነስቷል፣ ከዚህ የለም አሉ። የሉቃስ ወንጌል ምዕራፍ 24 ቁጥር ስድስት ሁለቱ መላእክት ለቅዱሳት አንስት የተናገሩት ኃይለ ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ዓላማውን ፈጽሞ አጠናቅቆ ከሙታን ተነስቶ ወደ ቀደመ ክብሩ መሄዱን መላእክት ለቅዱሳት አንስት ሲመሰክሩ ይህን ቃል እንሰማለን። ኢየሱስ ክርስቶስ መወለዱ፣ መውረዱ፣ በዚህ ዓለም ዝሮ ማስተማሩ፣ ያን ሁሉ ጸዋታው መከራ መቀበሉ እና በመስቀል ላይ ተሰቅሎ ደሙን ማፍሰሱ፣ የህይወት ዋጋ መክፈሉ ሁሉ የመጨረሻው መቋጫና መደምደሚያ ማሰሪያው ማይተሙ ትንሣኤው ነው። የኢየሱስ ክርስቶስ ትንሣኤ ለእኛ ለክርስቲያኖች ድላችን ነው። በእኛና በእግዚአብሔር መካከል ተጋርዶ ለአምስት ሺህ አምስት መቶ ዘመናት የነበረውን ጥቁር መጋረጃ የተቀደደበት በእኛና በእግዚአብሔር መካከል የነበረው የጥላቻ ተራራ የፈረሰበት ሰውና እግዚአብሔር የታረቀበት ወደ ቀደመ ክብራችንና ነፃነታችን የተመለስንበት ለእኛ ልዩ መታወቂያችን ነው የጌታ ትንሣኤ። ይህን ትንሣኤ ስናከብር ብዙ ነገሮችን እናስታውሳለን። አንደኛ ትንሣኤ ማለት የድል በዓል ነው። የድል ቀን ነው። ሞትና ዲያብሎስ ለአንዴና ለመጨረሻ ጊዜ ድል የተደረጉበት ለዘመናት በእኛ ላይ ሰልጥነው የነበሩትን ሁሉ እግዚአብሔር ድል አድርጎ ሞትን ዲያብሎስን አሸንፎ ከመቃብር የተነሳበት ዕለት ነው። ትንሣኤ ማለት የእግዚአብሔር ፍቅር መገለጫ ነው። ትንሣኤ ማለት የእኛም ትንሣኤ መሆኑን መዘንጋት የለበትም። ትንሣኤ ማለት የኅሊና ትንሣኤ የምናይበት እኛም የኅሊናችን ትንሣኤ የሚረጋገጥበት ነው። የጌታን ትንሣኤ ስናስብ፣ ትንሣኤ ወይም ፋሲካ ማለት ደስታ ማለት ነው። ትንሣኤ ማለት ብርሃን ማለት ነው። ስለዚህ ትንሣኤን ስናስብ፣ ትንሣኤን ነፃነታችን ያረጋገጥንበት ብርሃን ያየንበት ወደ ብርሃን የገባንበት ሞትና ጨለማ ዲያብሎስን ድል ያደረግንበት የደስታና የነፃነታችን በዓል መሆኑን እንገነዘባለን። ስለዚህ አሁን ትንሣኤን ስናከብር ምን ማድረግ እንዳለብን ሁላችንም እግዚአብሔር ከኛ የሚጠይቀው ነገር ያለ መሆኑን መገንዘብ ያስፈልጋል። አንደኛ ትንሣኤ እኛ ከወደቅንበት የተነሳንበት ምክንያት ቢሆንም እንደገና ደግሞ የወደቀውን የሞተውን ሕሊናችን የምናስነሳበት ትንሣኤ ሕሊና ሊኖረን የሚገባን ዕለት መሆኑን መገንዘብ ያስፈልገናል። በትንሣኤ ጊዜ ወይም ደግሞ ትንሣኤን ስናስብ ክህደትን፣ ጥላቻን፣ መለያየትን፣ ዘረኝነትን የመሳሰሉትን መጥፎ ነገሮች ሁሉ ከአይምሯችን ከህይወታችን ፈጽሞ ማስወጣት ይጠበቅብናል። ጌታ ያስተማረን ይሄን ስለሆነ፣ ትሕትናን፣ ፍቅርን፣ ሰላምን ሁሉ አድርጎ ስለሆነ፣ በመጨረሻ የደም ዋጋ የህይወት ዋጋ የከፈለው ትንሣኤን ስናስብ፣ በፍቅር በአንድነት፣ በመረዳዳት የታሰሩትን የታመሙትን የተቸገሩትን በመጠየቅ በማገዝ በመርዳት መሆን ይጠበቅብናል። አዎ ትንሣኤ ስናስብ ትንሣኤን ስናስብ ቤተ ክርስቲያናችን ሰላም ያጣችውን ሀገራችን ልጆቻችን የወደፊት ዕጣ ፈንታቸውን ሁሉ የምናስብበት የትንሣኤው ብርሃን ለሀገራችንም ለቤተ ክርስቲያናችንም ለሕዝባችንም የሚደርስበትን ከእግዚአብሔር ጋር የምንነጋገርበት ይህን ሁሉ የምናስብበት በዓል መሆን ይጠበቅበታል። ትንሣኤ የደስታ ቀን ነው፣ የፍቅር በዓል ነው። በፍቅር በደስታ ሁነን፣ ነገር ግን ደግሞ ሀገራችን፣ ወገኖቻችን፣ የተጎዱትን የተቸገሩትን ሁሉ በማሰብ ያለንን ለሌለው በማካፈል በዚህ አይነት መልኩ ከሆነ እውነተኛ የትንሣኤውን ትርጉም እናረጋግጣለን ማለት ነው እና የተወደዳችው የክርስቶስ ቤተሰቦች ምእመናን፣ በድጋሜ እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በፍቅር በጤና በህይወት አደረሳችሁ አደረሰን። እግዚአብሔር ደግሞ በዓሉን የሰላም የፍቅር የአንድነት በዓል ያድርግልን። እንግዲህ ክርስቲያን የተሰኘ ሁሉ በትንሣኤ ቀን ከቤቱ አያድርምና ወደ የቤተ ክርስቲያን በአቅራቢያችሁ ወዳለው ቤተ ክርስቲያን ሁሉ በመሄድ የትንሣኤውን ብርሃን እንድትካፈሉ ከትንሣኤው በረከት እንድታገኙ ቤተ ክርስቲያን ፈቃዷ ነው። ቤተ ክርስቲያን ትጋብዛለች። የእግዚአብሔር ደግሞ መልካም ፈቃዱ ነውና ሁላችንም የትንሣኤውን ብርሃን ለማየት እግዚአብሔር ይርዳን። በዓሉን የሰላም የፍቅር በዓል ያድርግልን። እግዚአብሔር ሀገራችን፣ ቤተ ክርስቲያናችን ከጥፋት ከውድቀት ያድንልን። ያዘኑትን፣ የባዘኑትን፣ የተከዙትን፣ በጦርነት በስራት በደዌ በበሽታ መከር ያሉትን ወገኖቻችን ሁሉ በምረቱ ይታደግልን። ሕፃናቱን ወጥበው በጸጋ በሞገስ በሃይማኖት መግባር አጽንቶ ያሳድግልን። በዓሉን የሰላም ያድርግልን። ወስባት ለእግዚአብሔር አሜን።